የአማራ ሕዝብ የተጋረጠበትን የሕልውና ትግል መደገፍ መብት ብቻ ሳይሆን አማራዊ ግዴታም ጭምር ነው። ከቀድሞ የአማራ ፋኖ ሕዝባዊ ድርጅት የውጭ አስተባባሪ ኮሚቴ የተሰጠ መግለጫ። እኛ በቁጥር 11 የምንሆን አማራዎች የአፋድ የውጭ ድጋፍ አስተባባሪ ኮሚቴ አባላት በኮሚቴነት ተመድበን ወደ ሥራ ከገባን በኋላ በአደረጃጀት ችግርና የድርጅቱን ተልዕኮ ለሌላ ዓላማ ለመጠቀም በተሰገሰጉ ግለሰቦች ምክንያት የተፈለገውን ሥራ ለማከናወን ችግር በመፈጠሩ የድርጅቱ የአገር ቤት አመራር ጉዳዩን ተገንዝቦ የተሻለ አቅምና ፍላጎት ያላቸውን እውነተኛ የአማራጆች ከሁሉም የዓለም አቀፍ ተካተው በድጋሚ እንዲዋቀር አማራጮች ጭምር በማመላከት በሚያዝያ 3 ቀን 2017 ዓ ም በተጻፈ ደብዳቤ በማሳወቅ ውጤቱን በትዕግሥትና በአማራዊ ጨዋነት ስንጠብቅ ቆይተናል። ምንም እንኳን በድርጅቱ ውስጥ የተፈጠረው ችግር ከመሬት ባለው የዲያስፖራ መመሪያ በኩል ሆን ተብሎ በተፈጸመ መዋቅራዊ ስህተት መሆኑን ተገንዝበን በውስጥ ትግል ለማስተካከል ጥረት ብናደርግም፣ በአንድ በኩል በውጭ የተሰባሰበው በአንድ በኩል በውጭ የተሰባሰበው የሳልሳዊ ብአዴን ክንፍ እኛንና መላው የአፋ ደጋፊዎችን በየማኅበራዊ ሚዲያ በመዝለፍ በሌላ በኩልም የውጭ ድጋፍ እንዳይደረግ ከአገዛዙ ጋር የተናበበ አምስተኛ ረድፍ ሚና በመያዝ አሻጠር በመስራት በርካታ ሊከናወኑ የሚችሉ ወርቃማ ዕድሎችን አምክኗል። በተጨማሪም ይህ ስብስብ የሕልውና ትግሉን አማራን በወኪልነት እያጠቃው ላለው የብአዴን አገዛዝ ለማስረከብ ትግል ለማስቆምና ዳግም ወደ ባርነት ለማስገባት የተቀነባበረ ሴራ ውስጥ መገኘቱ በተጨባጭ የተረጋገጠ ክህደት መሆኑን ሕዝባችን ካወቀ ሰንብቷል። ድርጅታችን አፍሃድ ሚያዝያ 6 ቀን 2017 ዓ ም ባወጣው መግለጫም የአማራ ሕዝብ ለዓላማው አታጋይ ድርጅት እንዳይኖረው በውስጥና በውጭ ሰርጎ ገቦች ሲሰራበት የኖረውን የዘመናት ሴራ ዛሬም እንደወትሮ ቀጥለዋል በሚል የገለጸው ይኸው የአማራ ሕዝብ ተስፋ የሆነውን ድርጅት ከውስጥ ሰርገው ገብተው ትግሉ ለመቀልበስ የሚያሴሩ ከባዕዴን ከፍተኛ የሚባሉ የአገዛዙ ቁልፍ ሰዎች ጋር ቀጥተኛና የወኪል ግንኙነት ያላቸው ሰዎች የሕልውና ትግሉ አደጋ ሆነው በመገኘታቸው ነው። ይህንን ሁኔታ የተረዳው የሀገር ቤቱ አመራር በውይይት መድረክ ያቀረብናቸውን ሶስት የመፍትሄ አማራጮች ማለትም በአማራጭ አንድ በ11 ሥራ አስፈጻሚዎች ላይ ተጨማሪ ባለሙያዎችን በማካተት በፍጥነት ወደ ሥራ መግባት፣ አማራጭ ሁለት ከአራቱም እዞች ሁለት ሁለት የውጭ ተወካዮች በአደረጃጀት ተመድበው ሁሉንም ያማከል አደረጃጀት እንዲፈጠርና ከላይ የቀረቡት ሁለት አማራጮች የማያስግዱ ከሆነ ሦስተኛው አማራጭ አሁን ያለውን ኮሚቴ በሙሉ በማሰናበት አዲስ አደረጃጀት እንዲሠራ ተጠይቆ ነበርም። ይሁንና ሁለተኛው አማራጭ አመራሩ እየሰራበት መሆኑን ከገለጽን በኋላ ሌላ አይነት አደረጃጀት የሚመስልና ተመሳሳይ የአፍራሽነት ሚና ይዘው በፋኖ ማላ የሚጫወቱ አምስተኛ ረድፍ የብአዴን ሰርጎ ገብ ግለሰቦችን በኮራ አመራርነት መደበናል የሚል ግልጽነት የጎደለው ውሳኔ ሰምተናል። ይህም ከበፊት አወቃቀር በከፋ ሁኔታ ድርጅታችንን አፋህድንና ወሳኙን የትግል አቅማችንን የሚከፋፍል በዓለም ላይ ያለውን የድርጅት ደጋፊዎች የናቀን ከምንም በላይ በአማራ ሕዝብ የትግል ታሪክ ውስጥ ከ50 ዓመታት የመከራ ዘመን በኋላ ከደምና አጥንት የተወለደውን አታጋጅ ድርጅታችን የድል ተስፋ አደጋ ውስጥ የሚጥል ኃይል በታይ መሆኑ በእጅጉ አሳስቦናል። ራሱን ድርጅቱንም ለትችት የሚዳርግ የጓሮ አደረጃጀት ይዞ ከመምጣቱም በላይ ከየዙ የተሰጠው ውክልናም እኩልነትን ያላከበረ ለበለጠ ጥርጣሬና ሁከት በር የሚከፍት ሆነው በማየታችን በእጅጉ አዝነናል። ይህ በደምና አጥንት የተገነባ አማራዊ አታጋይ ድርጅታችን በአምስተኛ ረድፈኞች በአዴናዊ የሸፍጥ ሴራ ተጠልፎ እንዲያወድቅ የድርጅቱ አመራር ጊዜ ሳይወስድ አስቸኳይ ማስተካከያዎች እንዲያደርግ በውስጥ መደበኛ ግንኙነታችን ቀንና ሌሊት ለአስጨራሽ ትግል ብናደርግም፣ የድርጅቱ አመራር ለመታረም ዝግጁ አለመሆኑን አሳውቋል። አማራዊ ጨዋነትና ሴት የሌላቸው ስድብን የትግል መሣሪያ ያደረጉ ዓለም አቀፍ ግንኙነት ቀርቶ ኑሮአቸውን በቅጡ መምራት ያልቻሉ አምስተኛ ረድፈኞች ትግሉን ለብአዴን አሳልፈው ለመሸጥ ያደረጉት ጥረትና የሚያሴሩት ሴራ መሬት ላይ ያለው አመራር ባይሰወርበትም ይህን አደገኛ ችግር ለማስታመም ይሁን አሊያም ለጊዜው በውል ባልተረዳን ሁኔታ አመራሩ አማራጭ ሐሳቦችን ውድቅ አድርጓል። በመሆኑም የአማራ ሕዝብ ትግል መደገፍ አማራጭ የሌለው ግዴታ በመሆኑ ዓለም አቀፍ መዋቅራችን ተጠቅመን የሕልውና ትግሉን እየደገፍን የውጭና የውስጥ ሰርጎ ገቦችን በይፋ የምንታገል መሆናችንን እየገለጽን፣ አንደኛ፣ ሁሉም በውጭ ያለን የድርጅታችን እውነተኛ ደጋፊዎች አሁን የተቋቋመው የስሙላ የውጭ ኮሚቴ የቅቡልነት ቀውስ የሚነጠው ሕዝባዊነት የሌለውና ለድርጅቱ ሳይሆን በድርጅቱ ሊሠራ የተሰባሰበ አምስተኛ ረድፈኞች በውስጡ የተካተቱበት ጸረ አማራ መሆኑን በመገንዘብ ድርጅታችንንና ትግሉን በጋራ እንድንታደግ፣ ለዚህም ሁላችንም የሚያሳትፍ ዓለም አቀፍ የድጋፍ ማኅበር የምንመሠረት መሆኑን ተገንዝባችሁ በጋራ እንድንቆም። ሁለተኛ፣ በሀገር ቤት የምትገኙ እውነተኛ የአፋድ መሪዎችና መላው ሰራዊቱ ትግሉ እየጠራና ወደ መቋጫው መቃረቡን የተገነዘበው ጠላታችን በአዴንና አጋሮቹ የመከፋፈል ስራዎችን ለማፍጠን በውስጥም በውጭም አስርጎ ያስገባቸው በትውልድና በቋንቋ አማራ ነገር ግን በድርጊትና ስነ ልቦና በአዴን የሆኑ ትግል ጠላፊዎች በውስጣችን መኖራቸውን ከስካሁኑ ድርጊታቸው በመረዳት የተጀመሩ ምርመራዎችንም በማጤንና ባለመዘንጋት ትግሉን በመነጋገርና በመደጋገፍ ከግብ እንድናደርሰው ወንድማዊ ጥሪያችንን እያስተላለፍን እንደ እንደስካሁን ሁሉ ከእውነተኛ ፋኖቻችን ጎን ተሰልፈን ሁለገብ ድጋፋችንን የምናከናውን መሆናችንን በቁርጠኝነት እናሳውቃለን። ይህንኑ ለማስቻልም መዋቅራችን ተጠቅመን በቅርቡ ተከታታይ ውይይቶችን እናደርጋለን። በአማራዊ ጨዋነት የትግሉ ተግዳሮቶችና የመውጫ ድሎችን እንመክራለን። በሕልውና ትግላችን ላይ የተሰሩ አደገኛ ሴራዎችን በመረጃ በማስረጃ እናጋልጣለን። ሶስተኛ ከዚህ በኋላ የምናደርገው ሁለገብ ድጋፍም ለአንድ አደረጃጀት ወይንም አሰላለፍ የወገነ ብቻ ሳይሆን በአጠቃላይ እውነተኛ ለሆኑና በአገዛዙ ላልተጠለፉ የአማራ ታጋዮች መሆኑን ለማሳወቅ እንወዳለን። እውነተኛ ድምፅ አጥተው በጫጫታና በግርግር መስዋዕትነታቸው ለታፈኑ የፋኖ ኃይሎች ሁሉ ያለምንም አድሎ ድጋፋችን ተጠናክሮ እንደሚቀጥል ቃል እንገባለን። ለድርጅታዊ ትግል ሁሌም ታማኞች ነን። ድርጅታችን ለማጠናከር ከሌሎች ጋር በትብብር በህብረትና በቅንጅት መስራት መሬት ላይ ላለው ትግል አዋሃጅ እርሾ እንደሚሆን እናምናለን። ለዚህም በውጭ አገራት ሆነው ለአማራ ህዝብ ህልውና መረጋገጥ ሌት ተቀን ከሚደክሙ በድርጅታዊ ትግል እምነት ካላቸው ወገኖቻችን ጋርም በጋራ ለመስራት ዝግጁነታችን እንገልጻለን። ድል ለአማራ ህዝብ! ከ11ዱ የውጭ ኮሚቴ ሥራ አስፈጻሚዎች ሰኔ 14 ቀን 2017 ዓ ም